ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። መንግስት ጤና ባለሙያዎች ለሚያነሷቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠየቀ። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለጥያቄዎቹ ተገቢውን ቦታና ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠይቋል። ማህበሩ ወቅታዊ የጤና ባለሙያዎች ጉዳይን አስመልክቶ ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሔ ሊሰጥ ይገባል ብሏል። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ጤና ሚኒስትርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡን ገልጿል። ነገር ግን ጤና ባለሙያዎቹ የሚያነሷቸው ጥያቄዎች በወቅቱ እና በተገቢው ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያዩ መንገዶች መብታቸውን በመጠየቅ ላይ መሆናቸውን አስታውቋል። በአሁኑ ወቅት በሀገሪቱ በርካታ አካባቢዎች የሚገኙና ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መፈክር እያሰሙ መሆኑ ይታወቃል። በዚህም የጤና ባለሙያዎች የደሞዝ እና ሌሎች የጥቅማ ጥቅም ጥያቄዎች ምላሽ እንዲሰጣቸው በሚሰሩበት ሆስፒታል ወይም ጤና ተቋም ላይ የተለየ መፈክሮችን በመያዝ ጥያቄያቸውን በማቅረብ ላይ ይገኛሉ። ከመፈክሮቻቸው መካከልም እርካታ የቤት ኪራይ አይሆንም፣ እርካታ ዳቦ አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ዝምታ ይበቃል፣ ችግሮቻችንን ስሙ እስካሁን የሌሎችን ሕይወት ስናድን ኖረናል። አሁን ግን የራሳችንን ሕይወት ማዳን ይኖርብናል። አስቸኳይ መፍትሄ እንሻለን። እንዲሁም አሁን ወይም መቼም የሚሉ ይገኙባቸዋል። የኢትዮጵያ ጤና ባለሙያዎች ማህበር ጉዳዩን አስመልክቶ በዛሬው ዕለት ባወጣው መግለጫ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍና ዕውቅና እንደሚሰጥ የገለጸ ሲሆን ጥያቄው ግን ሀገርንና ማህበረሰብን በማይጎዳ መልኩ መሆን እንዳለበትም አሳስቧል። መንግስትም ለሚነሳው ጥያቄዎች ተገቢውን ቦታ በመስጠት አስቸኳይ ምላሽ እንዲሰጥም ማህበሩ ጠይቋል። የሐኪሞች ጥያቄ የእኛም ነው ይላል አቶ ታዬ ደንደዓ። ስለ ሐኪሞቹ በማኅበራዊ ገጹ ያሰፈረው ጽሑፍ ከምናባዊው ብልጽግና በፊት የጤና ባለሙያ የተሻለ ኑሮ ከነበራቸው ይመደባል። ከራሱም አልፎ ለዘመዶቹም ይተርፋል። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ክራይና ለምግብ እንኳን ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሐዊ የሕልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለእነሱ ጉንፋን ምርመራው በዱባይ ህክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳይ ከብልጽግና አውሮፕላን ውጪ ያለውንና በ21ኛው ክፍለ ዘመን በኮሌራ የሚሞተው ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞች ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል። መልካም ቀን ሲል አቶ ታዬ ደንደአ በማህበራዊ ገጹ ያጋራውን ጽሑፍ ያገባድዳል። የአማራ ክልል 90 በመቶ በመንግስት ቁጥጥር ስር ነው አለ የኢትዮጵያ መንግስት ኮሚኒኬሽን። ከሚያዚያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ተናገሩ። ሚኒስትሩ ከኤንቢሲ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ ዘጠና በመቶ የክልሉ አካባቢዎችን መንግስት መቆጣጠሩን ተናግረዋል። ባለፉት ሁለት ዓመታት በመንግሥት ኃይሎችና በፋኖ ታጣቂዎች መካከል ሲካሄድ የቆየው ጦርነት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመለክታሉ። ነገር ግን በአሁኑ ወቅት የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ አጠናክሯል። በአብዛኛው ዘጠና በመቶ በሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታውን የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስትሩ መናገራቸውን ሰምተናል። አልቡርሃን በፖርት ሱዳን ለተፈጸመው ጥቃት የበቀል እርምጃ ወስደው በድል እንደሚወጡ መናገራቸውንም ዛሬን የሰማ ነው። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በሱዳን ላይ ለሚሰነዘሩ ጥቃቶች በቀል እንደሚወስዱ ገልጸው ሕዝቡ በመጨረሻም አሸናፊ ይሆናል ሲሉ በፖርት ሱዳን የነዳጅ ማከማቻ መጋዘኖች ከተፈጸመው ጥቃት በኋላ ተናግረዋል። ጄኔራሉ ባስተላለፉት የቪዲዮ መልእክት ከኋላቸው በጥቃቱ ከነደደው የነዳጅ መጋዘኖች የሚወጣ ጭስ ይታያል። አልቡርሃን ግባችንን ወደ ማሳካት እንሄዳለን፣ ይህም ሚሊሻዎችን ፈጣን ድጋፍ ሰጪ ኃይሎችንና የሚደግፏቸውን ሁሉ ማሸነፋችንን እንቀጥላለንም ብለዋል። አክለውም አልቡርሃን በሱዳን ላይ ጥቃት ለፈጸሙ ሁሉ የምንናገረው የበቀል ጊዜ ይመጣል ሲሉም ተደምጠዋል። የአልቡርሃን አስተያየት ሱዳን ከተባበሩት አረብ ኤሚሬቶች ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥ መወሰኗን ተከትሎ ሲሆን ሱዳን ወደዚህ ውሳኔ የደረሰችውም የተባበሩት አረብ ኤሚሬቶች አርኤስኤፍን በጦር ኃይሉ ላይ ባደረገው የሁለት ዓመት ጦርነት ይደግፋል በሚል ክስ ነው። ከዚህ በተጨማሪ ውሳኔው የተወሰደው በፖርት ሱዳን ወደብና ሌሎች አስፈላጊ መገልገያዎች ላይ ያነጣጠረ የሶስት ቀናት የድሮን ጥቃት ከደረሰ በኋላ ነው ሲሉም የሱዳን ባለስልጣናት ገልጸዋል። አልቡርሃን እንዳሉት ሱዳናውያን ንቃተ ህሊና ያላቸው በሰው ልጅ ታሪክ ውስጥ ጥልቅ የሆነ ቦታ ያላቸው፣ በመሰል ክስተቶች የማይደናገጡና በእነዚህ አደጋዎች የማይፈሩ ታሪክና ስልጣኔ የሰሩ ህዝቦች ናቸውም ብለዋል። የፕሬዝዳንት ትራምፕ የንግድ ጦርነትን ተከትሎ አሜሪካና ቻይና በስዊዘርላንድ ሊነጋገሩ መሆኑ ታውቋል። ዩናይትድ ስቴትስ እና ቻይና በዚህ ሳምንት በስዊዘርላንድ የንግድ ንግግር እንደሚያደርጉ የሀገራቱ ባለሥልጣናት የተናገሩ ሲሆን የዓለም ሁለቱ ታላላቅ ኢኮኖሚዎች ወደ ተጨባጭ ጋራ የንግድ ማዕቀብ ያደረሱትን ውጥረቶችን ለማርገብ እንደሚፈልጉ አመላካች ተደርጎም ተወስዷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ምርቶች ላይ የ145 በመቶ ቀረጥ የጣሉ ሲሆን በአጸፋው ቻይና የ125 በመቶኛ ቀረጥ በአሜሪካ ምርቶች ላይ ከጣለች በኋላ ይህ ውይይት በዋሽንግተን እና በቤጂንግ መካከል የመጀመሪያው ይሆናል። የዩናይትድ ስቴትስ የገንዘብ ሚኒስትር ሚኒስትር ስኮት ቤሴንት እና የአሜሪካ የንግድ ተወካዮች ጀሚሶን ግሬር በዩናይትድ ስቴትስ በኩል በሚደረጉ ንግግሮች ላይ እንደሚገኙ ቢሮዎቻቸው በሰጡት መግለጫ አስታውቀዋል። የቻይናው ምክትል ጠቅላይ ሚኒስትር ሄላይፊንግ ቤጂንግን እንደሚወክሉ የቻይናው የውጭ ጉዳይ ሚኒስትር በመግለጫው ገልጿል። ረዥም የንግድ ጦርነት በዓለም ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ ይችላል በሚል ስጋት ነጋዴዎችና ባለሀብቶች በአሜሪካና ቻይና ውጥረት ውስጥ የመቀዝቀዝ ምልክቶችን ለማየት በጉጉት ሲጠባበቁ ቆይተዋል። የዓለም አቀፉ የገንዘብ ተቋም ባለፈው ወር በ2025 የዓለም አቀፍ እድገት ትንበያውን ከ3.3 በመቶ ወደ 2.8 በመቶ ዝቅ ያደረገ ሲሆን ይህም በትራምፕ የንግድ ጦርነት ተጽዕኖ የተነሳ ነው ተብሏል። በዚህ ዓመት የአሜሪካ ኢኮኖሚ ወደ ማሽቆልቆል ሊያመራ እንደሚችል ኢኮኖሚስቶች እያስጠነቀቁ ሲሆን ጄፒ ሞርጋን የምርምር ማዕከል የአሜሪካ ኢኮኖሚ ማሽቆልቆል እድሉን ወደ 60 በመቶ አድርሶታል። የዩናይትድ ስቴትስ ኢኮኖሚ በመጀመሪያው ሩብ ዓመት 0.3 በመቶ ቀንሷል። አብዛኛው የትራምፕ ታሪፍ ስራ ላይ ከመዋሉ በፊት ባለው ጊዜ ውስጥ የተመዘገበ ሲሆን ከ2022 ዓመት ወዲህ የመጀመሪያው የኢኮኖሚ መቀዛቀዝ ተደርጎም ተወስዷል። የቻይና ንግድ ሚኒስቴር እንዳስታወቀው ንግግሮቹ በጋራ መከባበር እኩልነትና የጋራ ተጠቃሚነት ላይ መቀጠል አለባቸው ብሏል። ቀጣዩን የሮማ ካቶሊክ ጳጳሳት ለመምረጥ የሚደረገው ሚስጢራዊ ጉባኤ እየተካሄደ ነው። የሮማ ካቶሊክ ቤተ ክርስቲያን በጥብቅ ዲሲፕሊን ከምትከውናቸው ስርዓቶች መካከል የርዕሰ ሊቃነ ጳጳሳት ምርጫ ዋነኛው ነው። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሚመረጡበት ሚስጢራዊ ሂደት ወይም ኮንክሌቭ ለረጅም ዓመታት የዘለቀ ታሪክ አለው። ይህ ሂደት በዓለም አቀፍ ደረጃ ተጽዕኖ ያላት የካቶሊክ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ተተኪ ምርጫ ሚስጢራዊና ተአማኒ እንዲሆን አስችሎ የቀጠለ ነው። በዚህ የምርጫ ሂደት የሚሳተፉ ካርዲናሎች ዕድሜያቸው ከ80 ዓመት በታች መሆን አለበት። መራጮቹ ማንኛውንም ሚስጥር ላያወጡ ቃለ መሐላ ላይ ይፈጽማሉ። ይህን ቃላቸውንም እስከ ሕይወታቸው ፍጻሜ ይጠብቁታል። በሚስጢር በሚከናወነው በዚህ ምርጫ ስነ ስርዓት ከተለያዩ የዓለም ክፍሎች የተወጣጡ ከ130 በላይ ካርዲናሎች ዛሬ በቫቲካን ስብሰባቸውን እንደጀመሩ መረጃዎች ጠቁመዋል። አቶ ልደቱ አያሌው ዘለግ ያለ ጽሑፍ በማኅበራዊ ገጻቸው ላይ አጋርተዋል። እሱን ነው ይዘንላችሁ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ ለአውዳሚ ጦርነት እየተዘጋጀ ነው አለ አቶ ልደቱ አያሌው በማህበራዊ ገጹ ባጋራው ጽሑፍ። አቶ ልደቱ አያሌው ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ በሚል ርዕስ ባሰራጩት ጽሑፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁለንተናዊ አውዳሚ ጦርነት ዝግጅት ላይ መሆናቸውን ጠቁመዋል። ጠቅላይ ሚኒስትሩ በባህር በር ሰበብ የኤርትራን ሉዓላዊነት በመጣስ ፋኖንና የኦሮሞ ነፃነት ሰራዊትን በጦርነት አሸንፎ ለመውጣት ህወሀትን ዳግም በአሸባሪነት ለመፈረጅና ከፖለቲካ ፓርቲነት ለመፋቅ እንዲሁም የሰላማዊ ፖለቲካ ፓርቲዎችን ድምፅ በማፈን ስልጣኑን ለማራዘም ለሌላኛው ጦርነት እየተዘጋጁ መሆናቸውን ፖለቲከኛ ልደቱ አያሌው ባወጡት ጽሑፍ ገልጸዋል። አቶ ልደቱ አክለውም ጠቅላይ ሚኒስትሩ ለመግባት እየተሰናዳ ነው ያሉት ጦርነት አገሪቷን የመፈራረስ አደጋ የሚያስከትል እንደሆነና ቀጠናውን የማተራመስ አቅሙም ከፍተኛ ነውም ብለዋል። ይህ አካሄድ አደገኛ እንደሆነ ያስታወሱት አቶ ልደቱ ጠቅላይ ሚኒስትሩ እየተዘጋጀ ነው ያሉትን ጦርነት ለማስቀረት አገዛዙን ጨምሮ የኢትዮጵያና ኤርትራ ሕዝብ እንዲሁም የዓለም አቀፍ ማህበረሰብ ሁሉን አቀፍ ርብርብ ማድረግ እንዳለባቸው አሳስበዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ ተሳትፎ ውስጥ የረጅም ዓመት ልምድ ያላቸው ግለሰብ ሲሆኑ በመንግሥት ላይ በሚሰነዝሩ ጠንከር ያለ ትችት ይታወቃሉ። ግለሰቡ ከሁለት ዓመት በፊት ለሕክምና አሜሪካ ሀገር ያቀኑ ሲሆን ሕክምናውን ጨርሰው ወደ ኢትዮጵያ መመለስ ቢፈልጉም በመንግስት ወደ ሀገር እንዳይገቡ መከልከላቸው የሚታወስ ነው። እስካሁን አብራችሁን ስለቆያችሁ ያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።